አባት የሚቻል ከሆነ ይህ ጽዋ ሞት ከኔ ይለፋል። የሚናገረው ማ ነው? ኢየሱስ ነው። ይህም ሰይጣን እነዚህን የትትና ቃሎች ሰምቶ በሀሳቡ ይህ እንደማንም ማንም ሰው ነው እውጧዋለው እቆራኝ ዋለዋል እንደ ሩቅ በሲ ያላምጠኛል። ተመልከቱ እንደ ሩቅ በሲ ያላምጠኛል። የሚናገረው ማን ነው? ኢየሱስ ነው። የሚያላምጠው ማን ነው? ሰይጣን ነው። ማን ነው የሚያላምጠው? ሰይጣን ኢየሱስ ነው። ይህን መልእክት የምትከታተሉ ኦርቶዶክሳውያን በእለተ ዓርብ ይህንንም ስትሰሙ ቤተክርስቲያኒቷ ይህንንም ክፍል እያነበበች እንደሆነ ልታውቁ ያስፈልጋል። የትኛው ሐዋርያ ነው ጌታችንን ኢየሱስ ክርስቶስ ሰይጣን ውጦታል ብሎ ያስተማረ ኢየሱስ ሙቶልኛል ብለ ድነሃል ወይም ተብለ ስጠየቅ፣ አይ እሱማ እግዚአብሔር ነው የሚያውቀው ካልክ ይጋጫል ወዳጅ። ጌታ የሆነ ደምግባት አልባ ጀርባ ወጅራ ከእግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ጸጋና ሰላም በያላችሁበት ይብዛላችሁ። እናፈርሳለን የተሰኘው መራግብራችን ነው ጀምረናል። በዚህ መራግብር ላይ እንደሚታወቀው የሰውን ሀሳብ በእግዚአብሔር እውቀት ላይ የሚነሳውን ከፍ ያለው ነገር ሁሉ በእግዚአብሔር ቃል እውቀት የምናፈርስበት መራግብራችን ነው። እንግዲህ በዚህ ሳምንት እንደሚታወቀው በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ካላንደር መሰረት ሰሞነ ሕማማት ተብሎ የኢየሱስ ክርስቶስን ሕማሙን ሞቱን፣ መከራውን እናስባለን ይባላል። ግን የኢየሱስን ሞት ማሰብ ሕማሙን ማሰብ መልካም ሆኖ ሳለ ቤተክርስቲያኒቷ ግን የኢየሱስ ክርስቶስን ሞት የሚያቃልሉ ብዙ ትምህርቶች እንዳሏት ስንቶቻችን እናውቃለን? እሱን ነው ዛሬ ለማሳየት የምሞክረው። እንደ መግቢያ እንደተናገርኩት የኢየሱስን ሞት ማሰብ አስፈላጊ ነገር ነው። ጌታችን ኢየሱስ ክርስቶስም ተላልፎ በተሰጠበት ምሽት እራቱን የጌታ ራት ብለን የምንጠራውን ወይም ህብስቱን እና ጽዋውን ሲሰጥ ሞቴን ታስቡበታላችሁ ብሎ እንደሰጠ ሐዋርያው ጳውሎስ በአንደኛ ቆሮንቶስ መልእክቱ ምዕራፍ 11 ላይ ይነግረናል ማለት ነው። ስለዚህ የኢየሱስን ሞት ማሰብ እጅግ ለአንድ ክርስቲያን ጤናማ የሆነ ነገር ነው። በየጊዜው ደግሞ ልናስበው የሚገባ ትምህርት መሆኑን መገንዘብ አለብን። ግን በቤተክርስቲያኒቷ አስተምሮ መሰረት ግን የኢየሱስን ሞት የሚያቃልሉ የኢየሱስን ሞት በጣም የሚያቃልሉ የሚያዋርዱ ትምህርቶች ግን በቤተክርስቲያኒቷ ውስጥ አሉ አሉ። እንግዲህ እነዚህን ሀሳቦች ከምንድን ነው የምናገኘው ሲባል በዚህ ሳምንት የሚነበብ አንድ መጽሐፍ አለ። ያ መጽሐፍ ምንድን ነው ከተባለ እዚህ ጋር እንደምታዩት መጽሐፈ ግብረ ሕማማት የተሰኘ በጣም ትልቅ የሆነ መጽሐፍ አለ ማለት ነው። ይሄ መጽሐፍ እንደምታዩት በጣም ለሸክም ራሱ የሚከብድ መጽሐፍ ነው። ትልቅ መጽሐፍ ነው። እዚህ መጽሐፍ ላይ እንግዲህ የኢየሱስን ህማም የሚያወሳ የሚዘክር ስለ ሕማሙ የሚናገር በቀንና በሰዓት ተከፋፍሎ የሚነበብ ነው፣ የሚነበብ መጽሐፍ ነው። እንግዲህ መጽሐፍ በቤተ ክርስቲያኗ ውስጥ በጣም ትልቅ ቦታ ይሰጧል። በጣም ጥሩ ጥሩ የሆኑ ሀሳቦች ይዟል። የመጽሐፉነት ለመናገር ስለ ኢየሱስ ሕማም የሚናገረው ሀሳብ በጣም ጥሩ ነገሮች ከመጽሐፍ ቅዱስ የተወጣጡ መልካም የሆኑ ሀሳቦችን ይዟል። ግን እሱም ብቻ ነው የያዘው አይደለም በጣም በሚገርም ሁኔታ ርሱን ስናየው መጽሐፈ ግብረ ሕማማት ነው የሚለው። እንግዲህ የኢየሱስን ሕማም የሚያስብ መጽሐፍ እንደሆነ ነው የምናስበው። እንዳልኳችሁ ይዟል። ስለ ኢየሱስ ሕማም ይናገራል፣ ስለ ኢየሱስ ሞት ይናገራል። ግን ሱ ብቻ አይደለም። ማርያም የሰራችውን ተአምር እያለ ደግሞ ኦልሞስት በየገጹ ማለት እስከሚቻል ድረስ በአብዛኛው ቦታ ላይ የማርያም ተአምር እያለ ልክ እንደ ተአምረ ማርያም መጽሐፍ እዚህ መጽሐፍ ላይም ማርያም ያደረገችው ተአምር ይሄ ነው እየተባለ የተጻፉ በጣም ብዙ ሀሳቦች አሉ። በጣም ብዙ ሀሳቦች አሉ እና ቤተክርስቲያኒቷ ኢየሱስን ለብቻው አታከብረውም፣ ኢየሱስን ለብቻውን አትሰብኮም ስንል ያው አንዱ ማስረጃ ይሄ ነው። በዚህ ወቅት ራሱ የኢየሱስ ሕማም እየተባለ በዚህ በኩል ደግሞ ማርያም ያደረገችው ተአምር እየተባለ ይነበባል ማለት ነው። ግን ለዛሬ ትኩረት ማደርገው የኢየሱስ ሞት ላይ ስለሆነ ስለ ኢየሱስ ሞት ይህ መጽሐፍ ምን ይናገራል የሚለውን ሀሳብ መለስ ብዬ አሳያቸዋለሁ። ቅድሚያ እዚህ ጋር ያለውን መጽሐፍ ገድለ ተክለ ሃይማኖትን ለማንሳት ልሞክር። እንግዲህ ጌታችን ኢየሱስ ክርስቶስ ለምንድነው የሞተው ብለን ብንጠይቅ በጣም ብዙ መልሶችን ልንሰጥ እንችላለን። በዋናነት ግን ጌታችን ኢየሱስ ክርስቶስ የሞተበት ምክንያት ምንድን ነው? መጽሐፍ እንደሚናገረው ቤዛ ሊሆነን ነው አይደል ቤዛ ሊሆነን ሙቷል ሮሜ ምዕራፍ 3 ላይ ናሳ ማግኘት እንችላለን በኢየሱስ ክርስቶስ በሆነው ቤዛነት በኩል እንዲያው በጸጋው ይጸድቃሉ ይላል ስለዚህ ኢየሱስ ክርስቶስ ምናችን ነው ቤዛችን ነው ቤዛችን ነው ስንል ምን ማለታችን ነው ምትካችን ነው እያልን ነው ራሱን አሳልፎ ስለኛ ምን አድርጓል ሰጥቷል እያልን ነው ስለዚህ ኢየሱስ ብቸኛ ቤዛ ነው ከኢየሱስ ውጪ ለሰው ልጆች ራሱን አሳልፎ የሰጠ ቤዛ ተብሎ ሊጠራ የሚችል አንዳች አካል የለም እንዳች አካል የለም። ግን በቤተክርስቲያኒቷ አስተምሮ መሰረት እንደምታውቁት ማርያም ራሱ ቤዛዊተ ዓለም ተብላ ትጠራለች። ግን ከማርያም ውጭ ገድለ ተክለ ሃይማኖት ላይ፣ ስለዚህ ስለ ቤዛነት ምን ይናገራል የሚለውን ሀሳብ ለማሳየት ልሞክር። ገድለ ተክል ሃይማኖት እንግዲህ እኔ ያዝኩት ደብረ ሊባኖስ ገዳም ያሳተመ ሆነው በ2014 ዓ ም የታተመ ነው። እዚህ መጽሐፍ መግቢያ ላይ ከብራን ነው በግዝ ከተጻፈው መጽሐፍ አመሳክረ እንደተረጎሙት መግቢያው ላይ ይጽፈውልናል ማለት ነው። ገጽ ሦስት መቶ አንድ ላይ ሂደን እናንብም። ምን ይላል? ስለ ቤዛነት ስንል አሁንም ለእኛ ይህንን አባታችንን በአማላጅነቱ ኃጢአታችንን የሚያስተስርልንን በጸሎቱም ከኃጢአት የሚያነጻንን መማፀኛ የሚሆነን ይህን የአባታችን የተክለ ሃይማኖት የመቃብር ቦታ ሰጠን ይላል። ተመልከቱ። ምን ሰጠን? የአባታችንን የተክለ ሃይማኖትን የመቃብር ቦታ ሰጠን። ሰጪው ማነው? እግዚአብሔር ነው። እግዚአብሔር ለእኛ ምን ሰጠን? የተክለ ሃይማኖትን የመቃብር ቦታ ሰጠን። ከዛስ ምን ይላል? ነፍስን ከምትጎዳ ከሲኦልና ከኃጢአት ሞት እንድንድን ወደ እሷ መሄድ ችላ እንበል። ምን የምታደርግ ነች? መቃብር፣ ከሲኦልና ከኃጢአት ሞት ምን ያደርገናል? ያድናል። ምን? የተክለ ሃይማኖት መቃብር ስለዚህ ለመዳን ወደዚህ ወደ ተክለ ሃይማኖት መቃብር እንሂድ። ይቀጥላል ወንድሞቻችን ሆይ ምን እንላለን? ምግብና ተድላን ዓለምን ከመውደዳችን የተነሳ ስለ ስጋችን ፍቃድና ስለ ወዳችን ስስት ይህን ይሻላል ይበጃል እያል ከቦታ ቦታ ስንዞር እንሆ ዘመናችን አልቋልና። ስለዚህ የተለያዩ ቦታዎች ከምንሄድ ወደዚህ ወደ ተክለ ሃይማኖት መቃብር መተን ከኃጢአት ከሞት ከሲኦል እንትረፍ እንዳን በማለት ገድለ ተክለ ሃይማኖት ይናገራል። ይቀጥላል። አሁንም ገጽ 34 ላይ ስለ መቃብሩ እንደዚህ ይለናል። ቁጥር 32 ላይ ሳንጠራጠር በቃል ኪዳኑ አምነን መጠጊያችን፣ እሱን ለኃጢአታችን ቤዛ መቃብሩን የሰጠን እግዚአብሔርን እያመሰገንን ባለሙሉ በከበረ በዚህ በአባታችን በተክለ ሃይማኖት ጸሎት የስጋው ፍልሰት በሆነች ዛሬ በዚች ቀን ለተሰበሰብን ሁላችን በማለት ይናገራል። ለኃጢአታችን ቤዛ ምንን ሰጠን? መቃብሩን። እሱን ለኃጢአታችን ቤዛ መቃብሩን የሰጠን እግዚአብሔርን እናመስግነው ይላል ገድለ ተክለ ሃይማኖት። ስለዚህ የተክለ ሃይማኖት መቃብር ለኃጢአታችን ምንድነው ነው ይለን? ቤዛችን ነው ይላል መጽሐፍ ቅዱስ ምን ይላል? ኢየሱስ ክርስቶስ ቤዛችን ነው ይላል። ስለዚህ ቤተ ክርስቲያኒቷ የኢየሱስን ሞት ታስባለሁ፣ እናገራለሁ፣ ዘክራለሁ ትላለች። ግን የኢየሱስን ሞት የሚያቃልል ደግሞ መጽሐፍ ይዛለች። ወደ ግብረ ሕማማት ልመለስ። እንግዲህ የኢየሱስ ሞትን በተመለከተ ኢየሱስ ለምንድን ነው የሞተው? በተለይ መስቀል ላይ በዕለተ ዓርብ ምንድን ነው የተከናወነው? ምንድን ነው የሆነው ለሚለው ነቢያቶቹም ሐዋርያቶቹም በመጽሐፍ ቅዱስ ላይ በደንብ አድርገው ነግሮናል። በዘመናችን ደግሞ የተለያዩ ሰዎች ስለ ኢየሱስ ሞት የሚሰጡት ትንታኔ፣ ማብራሪያ ሊኖር ይችላል። ከሚሰጠው ልክ ያልሆነ ትንታኔ መካከል አንዱ ምንድን ነው ኢየሱስ መስቀል ላይ በነበረበት ጊዜ ሰይጥኗል የሚለው አስተምሮ ልክ ያልሆነ መጽሐፍ ቅዱሳዊ ያልሆነ አስተምሮ እንደሆነ እናውቃለን። ይህን እንግዲህ ከኦርቶዶክስ ቤተክርስቲያን ያሉ ሰዎች የሚያስተምሩት ትምህርት ነው። ስለዚህ መጽሐፍ ቅዱሳዊ ትምህርት አይደለም፣ የወንጌላውያንም ትምህርት የሚወክል አይደለም። ግን አንዳንድ ሰዎች ኢየሱስ ምን ብሏል፣ ሰይጥኗል ብሎ ሲያስተምሩ ሰምተናል። እንግዲህ ይቅርታ ጠይቀው ተመልሶ ይሆን አላቅም። ከተመለሱ መልካም ነው፣ ካልተመለሱ ግን ቢመለሱ ይሻላቸዋል። ግን ቤተክርስቲያኗ ውስጥ ያሉ አገልጋዮች ኢየሱስ ሰይጥኗል የሚለውን ትምህርት ሲቃውሙ እንሰማለን። ግን ራሳቸው ራሳቸው የሚከተሏት ኦርቶዶክስ ቤተክርስቲያን ግን በዚህ ጉዳይ ላይ ምን ትላለች የሚለውን ላሳያችሁ። መጽሐፈ ግብረ ሕማማት አርብ ሌሊት በስድስት ሰዓት ላይ የሚነበበው ምንባብ ላይ እንደዚህ ይላል ቁጥር 66 ላይ ከፍ ብዬ ላንብብላችሁ ከቁጥር 65 ላይ። እኔም ፈርቶ ከሞት እንደሚሸሽ ሰው ሆኜ ነፍሴ እስከሞት ድረስ አዘነች። የሚናገረው ማነው? ጌታ ኢየሱስ መሆኑ ነው። ተከዘች። አባት ወይ የሚቻል ከሆነ ይህ ጽዋ ሞት ከኔ ይለፋልኩ። የሚናገረው ማነው? ኢየሱስ ነው። እንቀጥል። ይህም ሰይጣን እነዚህን የትትና ቃሎች ሰምቶ በሀሳቡ ይህ እንደ ማንም ሰው ነው፣ እውጠዋለሁ፣ እቆራኘዋለሁ አለ። ሰይጣን ምን አለ? ኢየሱስን ኢየሱስ፣ እቺ ጽዋ ከኔ ትለፍ ብሎ ሲጸልይ ሰይጣን ይህን ሲሰማና ይመጣና ምን ይላል? እውጠዋለሁ። ማንን? ኢየሱስን። ወይም እቆራኘዋለሁ በማለት ተናገረ። ከዛ ይቀጥላል። እንግዲህ ሀሳቡ በጣም ሰፊ ስለሆነ በጣም ዋና ዋና የሆኑት ቦታዎች ብቻ ላንብብላችሁ። ከዛ ጌታችን ኢየሱስ ክርስቶስ ከተሰቀለ በኋላ ምን ተከናወነ ስንል እንደ ሩቅ ብእሲ ያላምጠኛል ተመልከቱ እንደ ሩቅ በሲ ያላምጠኛል። የሚናገረው ማን ነው? ኢየሱስ ነው። የሚያላምጠው ማን ነው? ሰይጣን ነው። ማን ነው የሚያላምጠው? ሰይጣን ኢየሱስን ነው። እንደ ሩቅ በሲ ያላምጠኛል። በውስጡ ጥርሶቹን የምትሰብር የጸናው አለቱኜ ያገኘኛል። ከዛሬ ጀምሮ ሰውን እንዳያላምጥ ያውቅ ዘንድ አምላክ ጥርሶቹን ባፉ ውስጥ ይሰብራልና ያለም ጽሑፍ ደረሰ ተፈጸመ ይላል አባት ወይ የሚቻል ከሆነ ይህ ጽዋ ሞት ከእኔ ይለፍ፣ ያለውን በሴጣን እምነት ይቼ የጸለየባት ጽዋ ምን እንደሆነች አውቆ ቢሆን ታልፍ ዘንድ እጅግ በጸለየ ነበር። የእኔ ሞት ለሱ ለሴጣን መጥፊያው ናትና፣ ለሱ የምትወጋው ጦር ለወገኖቼ ለመመናን መድኃኒት ናትና በማለት ጌታ ኢየሱስ ይናገራል። ከዛ ይቀጥልና በዋጠኝ ጊዜ ወዲያውኑ ታውቆኛልና። ተመልከቱ በዋጠኝ ጊዜ የሚለው ማን ነው? ኢየሱስ ነው። ኢየሱስን ማን ነው የዋጠው? ሴጣን። እንደዚህ ዘገባ፣ በዋጠኝ ጊዜ ወዲያውኑ ታውቆኛልና፣ ስለ እኔ ባየ ጊዜ ፀሐይ ፈጽሞ ጠፋ፣ ቀኑ ሌሊት ሆነ፣ ያን ጊዜ መረረው፣ በበታችሁ ሲሆን በተገናኘችው ጊዜ መረረች፣ ደነገጠች የሚል ጽሁፍ አለና በማለት ይናገራል። ስለዚህ ሴጣን ጌታ ኢየሱስን ውጦት እንደነበር ግብረ ሕማማት ይነግረናል ማለት ነው። ስለዚህ ኢየሱስ በውስጡ ሆኖ ሰይጣንን አቃጥሎ ድል እንደነሳው እንዳሸነፈው ይህ መጽሐፍ ይነግረናል። ስለዚህ ሰይጣን ኢየሱስን ምን አድርጎታል? ውጦታል። ለዛውም አላምጦኛል ነው የሚለው አላምጦኛል። የአርብ ሌሊት በስድስት ሰዓት ላይ የሚነበበው ቁጥር ሰባ አራት ላይ ታገኙታላችሁ። እንዲያውም ከፍለን ስናየው ራሱ ምንድን ነው የሚለው መለኮታዊ ግብርሁና አገኛት ይላል። ሰይጣን ኢየሱስን ያዋል፣ ሰው ብቻ ይመስለውና ይውጧል። ሲውጦ እንግዲህ ኢየሱስ መለኮት ይገለጥና ሰይጣንን ምን ያደርጓል? ያቃጥሏል። ያቃጥሏል። ግን ሰይጣን ምን አድርጎታል? ኢየሱስን ውጦታል፣ አላምጦታል። በውስጡ ነበር። ከዛው ላይ ኢየሱስ ከውስጡ ሆኖ ምን ያደርጓል? ሰይጣንን ያቃጥሏል፣ ያሸንፎና የሲኦል ደጆችን ይበረብራል። ነፍሳቶችን ደግሞ ምን ያደርጋል ነጻ ያወጣቸዋል ማለት ነው። ነጻ ያወጣቸዋል። እንደዚህ በማለት ቤተክርስቲያኒቷ ጽፋለች። እንግዲህ አርብ ይህን መልእክት የምትከታተሉ ኦርቶዶክሳውያን በዕለተ ዓርብ ይህንንም ስትሰሙ ቤተክርስቲያኒቷን ይህንንም ክፍል እያነበበች እንደሆነ ልታውቁ ያስፈልጋል። ስለዚህ ይህ ጽሑፍ ኢየሱስን የሚያከብር ነው? የሚያዋርድ ነው? የትኛው ሐዋርያ ነው ጌታችንን ኢየሱስ ክርስቶስ ሰይጣን ውጦታል ብሎ ያስተማረ? እንደው ከሐዋርያቱ ይቅር ከሐዋርያ ናቦስ እንደዚህ ማግኘት እንችላለን ወይ ሰይጣን ኢየሱስን አላምጦት ነበር የሚል ትምህርት ከየት ይገኛል? እዚህ ጋር በልቶታል ይላል፣ አላምጦታል ይላል፣ ከዛስ ተቆራኝቶታል ይላል። ማንን? ኢየሱስን። ማ? ሰይጣን። በዚህ በኩል ኢየሱስ ሰይጠነ ይሉናል፣ በዚህ በኩል ደግሞ ሰይጣን ኢየሱስን ተቆራኝቶታል ይሉናል። ማለት ሁለቱም ጽንፍ የያዘ የስህተት ትምህርት ነው፣ ምንፍቅና ነው። ኢየሱስ ሰይጥነዋል የሚለውን ትምህርት ኦርቶዶክስ ቤተክርስቲያን መቃወም አትችልም። ለምን ከተባለ ይኸው በግልጽ ሰይጣን ኢየሱስ ምን አድርጎታል ይለናል፣ ተቆራኝቶታል በማለት ጽፋለች ማለት ነው፣ ጽፋለች። ስለዚህ መጀመሪያ እነዚህን መጻሕፍቶች ቤተክርስቲያኒቷ ማረም፣ ማስተካከል፣ አንዳንዶችን ደግሞ ማስወገድ ይኖርባታል። ግን ስለ ኢየሱስ ሞት ካወራን አይቀር ጌታችን ኢየሱስ ክርስቶስ ለምንድን ነው የሞተው? መጽሐፍ ቅዱስ ምን ይነግረናል? ሐዋርያቶቹ ምን ያስተምሩዋል? በዚህ ጉዳይ የሚለውን የተወሰደ ነጥብ ላንሳ። የመጀመሪያው ነገር እንግዲህ ከዚህ ጋር በተገናኘ ከሞቱ ጋር በተገናኘ ኢየሱስ ለምንድ ነው የሞተው ስንል፣ ከእርግማን እኛን ለመዋጀት ነው የሞተው። ከእርግማን እኛን ነጻ ሊያወጣን ሙቷል። ሐዋርያው ጳውሎስ በገላትያ መልእክቱ ምዕራፍ 3 ቁጥር 13 ላይ እንደዚህ ይላል፣ በእንጨት የሚሰቀል ሁሉ የተረገመ ነው ተብሎ ተጽፏልና ክርስቶስ ለእኛ እርግማን ሆኖ ከሕግ እርግማን ዋጀን ይላል ስለዚህ ሐዋርያው ጳውሎስ ተጽፏልና በማለት ኮት የሚያደርገው ምንድን ነው ብሉይ ኪዳንን ነው ይህን ሀሳብ የምናገኘው ዘዳግም ምዕራፍ 21 ቁጥር 22 ላይ እንደዚህ ይላል ማንም ሰው ለሞት የሚያበቃውን ኃጢአት ቢሰራ እንዲሞት ቢፈረድበት በእንጨትም ላይ ብትሰቅለው በእንጨት ላይ የተሰቀለ በእግዚአብሔር ዘንድ ተመልከቱ በሰው ዘንድ አይደለም በእግዚአብሔር ዘንድ የተረገመ ነውና ሬሳው በእንጨት ላይ አይደር። ነገር ግን አምላክ እግዚአብሔር ርስት አድርጎ የሰጠን ምድር እንዳታረግስ በእርግጥ በዚያው ቀን ቅበረው ይላል። ስለዚህ ይህን ትእዛዝ የሰጠው ማን ነው? እግዚአብሔር ነው። ስለዚህ አንድ ሰው ኃጢአት ቢሰራ እና ሞት ቢፈረድበት በእንጨት ላይ ቢሰቀል ያ ሰው ምንድን ነው? እርጉም ነው፣ የተረገመ ነው፣ እግዚአብሔር የረገመው ነው። ስለዚህ እኛ ሁላችን ደግሞ ከዚህ እርግማን በታች ነበር። ሁላችንም ሞት የሚገባውን ኃጢአት ፈጽመናል። ስለዚህ ከእርግማን በታችንን። ስለዚህ ጌታችን ኢየሱስ ክርስቶስ እኛን ከዚህ እርግማን ነፃ እንዲያወጣን የእኛን እርግማን ወሰደ። እንዴት? መስቀል ላይ በመሰቀል እንጨት ላይ በመሰቀል። ስለዚህ ኢየሱስ እንጨት ላይ የተሰቀለበት ምክንያት እንደ በአጋጣሚ የሆነ ጉዳይ አይደለም። እንጨቱ የሚወክለው ነገር ስለነበር ነው። እሱ ምንድን ነው? የተረገሙ ሰዎች የሚሰቀሉበት መንገድ ስለነበር በዛ ምክንያት ኢየሱስ የእኛን እርግማን መውሰዱን ለማሳየት በመስቀል ላይ ተሰቀለ። ያ ብቻ አይደለም፣ የእሾህ አክሊል መድፋቱ ምንድን ነው የሚያሳየው ሲባል እኛን ከእርግማን ነፃ ማውጣቱ ነው። እንዴት ከተባለ ዘፍጥረት ምዕራፍ 3 ላይ እንደምናነበው አዳም ከወደቀ በኋላ እግዚአብሔር አምላክ አዳምን ምን አለው? ምድር ከአንተ የተነሳ የተረገመች ትሆን እሾክና ሜክላ ታብቅ። ልብ ብሎታል። ስለዚህ እሾክ የሚለው ጽንሰ ሀሳብ ከእርግማን ጋር የተገናኘ ነው፣ ዘፍጥረት ምዕራፍ 3 ላይ። ስለዚህ ጌታችን ኢየሱስ ክርስቶስ የእሾ አክሊልን በራሱ ላይ ሲደፉበት ማሳያ ነው የእኛን እርግማን እንደወሰደ። ስለዚህ የተሰቀለበት እንጨትም እርግማናችንን እንደወሰደ ያሳያል፣ የእሾ አክሊሉንም የእኛን እርግማን እንደወሰደ ያሳያል። ስለዚህ መስቀል ላይ ሲወጣ ከዚህ እርግማን እኛን የምናርጎናል ነፃ አውጥቶናል። ስለዚህ ጌታ ኢየሱስ ክርስቶስን ያመነ ሰው ከየትኛውም እርግማን ነፃ ይወጣል ማለት ነው። ከየትኛውም እርግማን። ምክንያቱም ትልቁ እርግማን የምንለው የእግዚአብሔርን ነው። ከዛ እርግማን ነፃ ከወጣን ከዛ እርግማን ጌታ ኢየሱስ ከዋጀን ከሌላ እርግማንማ እንዴት አንዋጅም? እንዴት አንዋጅም? ስለዚህ ዛሬ መስቀልን ስናስብ ወይም የኢየሱስን ሞት ስናስብ ነፃ ወታል ወይ ነው ጥያቄው ነፃ ወታል ወይ ዛሬም ከእርግማን በታች ነኝ ብለ የምታስብ ከሆነ ዛሬም እርግማንን ምትፈራ ከሆነ ዛሬም የዘር ማን ዘር ቀንበር አለብኝ ብለ የምትሰጋ ከሆነ የኢየሱስ ክርስቶስ ሞት ታዲያ ጥቅሙ ምንድን ነው ላንተ ስለዚህ በኢየሱስ ሞት አምናለው ኢየሱስ ዛሬ ተሰቅሎልኛል ይህንን አስባለሁ ካላችሁ ከእርግማን ነፃ እንደወጣችሁ ማመን ይጠበቅባችኋል። ሁለተኛ ጌታ ኢየሱስ ለምድን የሞተው ስንል ማስተሰሪያ የሆን ዘንድ ነው። ማስተሰሪያ የሆን ዘንድ ነው። ሐዋርያ ዮሐንስ በአንደኛ መልእክቱ ምዕራፍ አራት ቁጥር አስር ላይ እንደዚህ ይላል ፍቅርም እንደዚህ ነው፣ እግዚአብሔር እርሱ ራሱ እንደወደደን ስለ ኃጢአታችንም ማስተሰሪያ የሆን ዘንድ ልጁን እንደላከ እንጂ እኛ እግዚአብሔር እንደወደድ ነው አይደለም። ስለዚህ ልጁ የመጣው ለምንድ ነው ከተባለ፣ እዚህ አንቀጽ ላይ ሁለት ነገሮች ይነግረናል። አንደኛው የእግዚአብሔር ፍቅር ተገለጠ ነው። እግዚአብሔር ፍቅሩን አሳየን። ፍቅርም እንደዚህ ነው ነው ያለን። ስለዚህ አንድ ሰው ፍቅር እንዴት ነው ከተባለ፣ እንደዚህ ነው። እንዴት ነው እግዚአብሔር ልጁን ስለኛ እኛ ኃጢአት ማስተሰሪያ የሆን ዘንድ እንደላከው፣ የእግዚአብሔር ፍቅር ተገለጠ። መስቀሉን ስናስብ፣ የኢየሱስ ስቅለት ስናስብ፣ የእግዚአብሔርን ፍቅር ነው የምናስበው። እግዚአብሔር አንተን ኃጢአተኛውን አንቺን ኃጢአተኛዋን ለማዳን ንጹሕ የሆነውን ልጁን ላከ። በደለኛ የሆንኮን አንተን ነፃ ለማውጣት ቅዱስ የሆነውን ልጁን ስለ አንተ ኃጢአት ላከ። ስለዚህ ፍቅር እንዴት ነው? እንደዚህ ነው። ስለዚህ መስቀሉን ስናይ፣ ስቅለቱን ስናይ የእግዚአብሔርን ፍቅር ነው የምናየው። የእግዚአብሔር ፍቅር የተብራራው ቀራንዮ ላይ ነው ቀራኒው ላይ ነው። እንደምታውቁት ከዚህ በፊትም እንዳልኳችሁ በዓለማችን ላይ ትልቁ የኃጢያት ስፍራ የነበረው ቀራኒው ነው። ቀራኒው አይደል? እንደ ቀራኒው የኃጢያት ስፍራ የለም። ለምን ከተባለ ክርስቶስ የዓለሙን ሁሉ ኃጢያት ይዞ የቀረበው የት ነው? መስቀሉ ላይ ነው። መስቀሉ ላይ ነው። ትንቢተ ኢሳይያስ ምዕራፍ 53 ላይ ነቢየ እግዚአብሔር ኢሳይያስ እንደሚናገረው የሁላችንንም በደል በእርሱ ላይ አኖረ ነው የሚለው። ስለዚህ ከመጀመሮ ጀምሮ ከአዳም ጀምሮ ጌታ ኢየሱስ ሁለተኛ እስከሚመጣበት ዕለት ድረስ የሚነሳ ሰው ለሚሰራው ኃጢአት ሁሉ ጌታ ኢየሱስ ዋጋውን ከፍሏል። በመስቀል ላይም የሁላችንንም ኃጢአት ምን አድርጓል? ተሸክመዋል መስቀል ላይ። ስለዚህ ዓለማችን ትልቁ የኃጢአት ስፍራ በዓለማችን ታሪክ ላይ የሚገኘው መስቀል ላይ ነው። ከዛ በፊትም ሌላ ስፍራ ላይ የለም። ከዛ በኋላም ሌላ ቦታ አይገኝም። ይሄ ናይት ክለብ ምናምን ክለብ ምንላቸው ቦታዎች እነሱ አይደሉም ትልቁ የኃጢአት ማሳያ። እነሱ እዛ ኃጢአት ሊሰራ ይችላል፣ ግን የዛ ሁሉ ኃጢአትን እግዚአብሔር ማን ላይ ነው ያኖረው? ኢየሱስ ላይ ነው ያኖረው። ኢየሱስ ላይ ነው ያኖረው። ስለዚህስ ፍቅር እናይበታለን። ያ ንጹህ የሆነው ያ ቅዱስ የሆነው ያ በአንደበቱ ነውር ያልተገኘበት የእግዚአብሔር በግ የሆነው ኢየሱስ ክርስቶስ ስለ እኔ ኃጢአትና ስለ አንተ ኃጢአት መስቀል ላይ ወጣ ማለት ነው መስቀል ላይ ወጣ ስለዚህ ይሄ ምንድን ነው ፍቅር ነው ይሄን ነው የሚነግረን ሐዋርያ ዮሐንስ ፍቅርም እንደዚህ ነው እግዚአብሔር እርሱ ራሱ እንደወደደን ነው የሚለው እንዴት ነው የወደደን ሮሜ ምዕራፍ አምስት ላይ እንደሚናገረው ገና ኃጢአተኞች ሳለን ክርስቶስ ስለ እኛ ሞቷልና ይሄም እግዚአብሔር ለእኛ ያለውን ፍቅር ያስረዳል ይለናል። ስለዚህ ወንድሜ እህቴ ይህን መልእክት የምትሰሙ ኃጢአተኛ ነኝ፣ በደለኛ ነኝ፣ እግዚአብሔር ርቆኛል፣ እግዚአብሔር አይፈልገኝም፣ እግዚአብሔር እኔ እንደሚወደኝ አላውቅም ብላችሁ የምትጠይቁ ራሳችሁን ካላችሁ ዛሬ ለእናንተ የምስራች አለኝ። እግዚአብሔር ይወዳችኋል። ጌታ ኢየሱስ ኃጢአተኛ በነበርክበት ጊዜ ነው የሞተው። የሞተው ለጻድቃን እንኳ አልመጣም። የመጣው ለኃጢአተኞች ነው ለበደለኞች ነው ላንተና ለአንቺ ነው የመጣው ስለዚህስ የእግዚአብሔርን ፍቅር እናያለን መስቀልን ስናይ ስለዚህ መስቀሉን ስናይ ፍቅሩን እናያለን የተከናወነው ነገርስ ምንድን ነው ብለን ስንጠይቅ ማስተሰሪያ ስለ ኃጢአታችንም ማስተሰሪያ ይሆን ዘንድ ልጁን እንደላከ ስለዚህ ልጁን ተቀብልሃል ከተቀበልክ የኃጢአትን ስርየት አግኝተሃል ኢየሱስን ተቀብለሻል። ከተቀበልሽ የኃጢአትን ስርየት አግኝተሻል። አግኝታችኋል። አግኝተናል። ስለዚህ መስቀል ዛሬ ስቅለት ነው ብላችሁ ስታከብሩ፣ ግን በኃጢአት ውስጥ ነኝ ካላችሁ ክላሽ ያደርጋል። አይስማማም፣ አይስማማም። ኢየሱስ ሙቶልኛል ብለህ ድነሃል ወይ ተብለህ ስትጠየቅ አይ እሱማ እግዚአብሔር ነው የሚያውቀው ካልክ ይጋጫል ወዳጄ። ታዲያ አንተን ከሙስሊሙ በምንድን ነው የሚለይ? ስላከበርክ ምን ጥቅም አለው ማክበር? ስለሰገድክ ምን ጥቅም አለው መስገድ? ጉልበትን ትጨርስ ይሆናል እጅ ኢየሱስ የተሰቀለው አንተ ዛሬ እንድትሰግድ አይደለም። ኢየሱስ የተሰቀለው አንተ ዛሬ በዓል አድርገ ስቅለትን እንድታከብሮ አይደለም። ኢየሱስ የተሰቀለው አንተ ለማዳን ነው። የኢየሱስ ዓላማ ግቡን የሚያገኘው የሚሳካው አንተ ኢየሱስ ሙቶልኛል ብለ አምነ ከዘላለም ሞት ስታመልጥ ነው። ካልሆነ ለስግደት ለስግደትማ መጀመሪያውንም ሱም ሳይመጣ ይሰገድ ነበር። አ ኢትዮጵያ ጃንደረባ ሄደው ምን ለማድረግ ነው? ሊሰግድ ኢየሩሳሌም ድረስ ሄደው። እሱ አይደለም ቁም ነገሩ። ቁም ነገሩ ኢየሱስ ሙቶልኛል ካልክ ድነሃል ወይ ነው ከዘላለም ሞት አምልጠሃል ወይ ነው። አሁን ብትሞት የእግዚአብሔር መንግስት ወራሽ እንደሆንክ ታምናለ ወይ ነው። ይህን ሳታምን ብትዘክር፣ ብታስታውስ፣ ብትሰግድ፣ ምን ብታረግ ለአንተ ህይወት የሚጨምርልህ አንዳች ነገር የለም። ሌላው የኢየሱስ ሞት ስናስብ ለምንድን ነው ጌታ ኢየሱስ በመስቀል ላይ የተሰቀለው ስንል እኛን ወደ አባቱ ወደ እግዚአብሔር ሊያቀርበን ነው። ሐዋርያው ጴጥሮስ በአንደኛ መልእክቱ ምዕራፍ 3 ቁጥር 18 ላይ እንደዚህ ይላል፣ ክርስቶስ ደግሞ ወደ እግዚአብሔር እንዲያቀርበን እርሱ ጻድቅ ሆኖ ስለ አመፀኞች አንድ ጊዜ በኃጢአት ምክንያት ሞቷልና። አያችሁ ክርስቶስ ደግሞ ወደ እግዚአብሔር ምን ሊያደርገን? እንዲያቀርበን። ስለዚህ ወደ እግዚአብሔር መቅረብ ትፈልጋለህ? ያለ ብቸኛ መቅረቢያ መንገድ ኢየሱስ ነው። ሌላ ሊያቀርብ የሚችል ሰው የለም። ማርያም በል፣ ጻድቃን በል፣ ቅዱሳን በል፣ መላእክት በል፣ ታላቁ አለቃ ሚካኤልን ጥራው፣ ወደ እግዚአብሔር ሊያቀርብ አይችልም። አይችልም። ቢችልማ ኑሮ ኢየሱስ ባልመጣ፣ ማርያም ብትችልማ ኑሮ ኢየሱስም ባልወለደችልን። ስለዚህ ኢየሱስ የሞተው ለምንድን ነው? አንተን ወደ እግዚአብሔር ሊያቀርብ። ታዲያ ያቀርባል ወይ? ይህን ባል ስታከብር ቀርበ ነው ያከበርከው? ከእግዚአብሔር ጋር ሆነ ነው ያከበርከው? ወይንስ ወደ እግዚአብሔር የሚያቀርቡኝ ብዙ ጻድቃኖች፣ ቅዱሳን አለ ብለ ታስባለህ እንደዛ የምታስብ ከሆነ እመነኝ የዛሬው የስቅለት በዓል ምንም ፋይዳ የለውም ለአንተ ሕይወት ምንም ፋይዳ የለውም። ሐዋርያው ጴጥሮስ እርሱ ጻድቅ ሆኖ ስለ አመፀኞች ነው የሚለው ስለ አመፀኞች አንዳንድ ሰው እንዲህ ብሎ ያስባል እኔ ኃጢአተኛ ነኝ በደለኛ ነኝ አመፀኛ ነኝ ስለዚህ ወደ እግዚአብሔር መቅረብ ስለማልችል በቅዱሳኑ በኩል በሚቀርቡት በኩል ወደ እሱ ልቅረብ ይላል መጽሐፉ ግን ምንድር የሚለው ስለ አመፀኞች ስለ አንተ አመፀኛ ነኝ ብለህ ስለምታምነው ኃጢአተኛ በደለኛ ነኝ ብለህ ለምታምኑ ለአንተ ነው የሞተው ምን ሊያደርግ አመፀኛ የነበር ከሆን ወደ እግዚአብሔር አቅርቦ ጻድቅ ሊያደርግ በደለኛ የነበር ከሆን ወደ እግዚአብሔር አቅርቦ ቅዱስ ሊያደርግ ባሪያ የነበር ከሆን ወደ እግዚአብሔር አቅርቦ ልጅ ሊያደርግ ጌታችን ኢየሱስ ክርስቶስ ስለ አንተ ኃጢአት ሞቶልሃል ይህን ካልተቀበልክ ይህንን ወደ ህይወት ካላመጣ ስቅለት እመኔ ከረመዳን ከሚባለው በዓል ምንም የተለየ ነገር የለውም። ምንም የተለየ ነገር የለውም። ከአራፋ ምንም የተለየው ነገር የለውም። ወይም ከአድዋ ከምትለው በዓል ምንም የተለየው ጥቅም የለውም። ምንም ነገር የለውም። ለውጡ ምንድን ነው? ከተባለ ለውጡ ህይወት ላይ ነው። ካልተቀየርክ ወደ እግዚአብሔር መንግስት ካልተጨመርክ ኢየሱስ ተሰቅሏል ብለህ ካላንደር ዘግቶለህ ብታከብረው ምንም ለውጥ የለውም፣ ምንም ለውጥ የለውም። ስለዚህ ይህን መልእክት የምትሰሙ ወንድሞችና እህቶች፣ ጌታችን ኢየሱስ ክርስቶስ ስለ እናንተ ኃጢአት፣ ስለ እናንተ በደል፣ ስለ ሁላችንም ኃጢአት መስቀል ላይ ተሰቅሏል። እርሱን ካመንክ የዘላለም ህይወት ይሆንልሃል። አይ አላምንም ካልክ፣ ከኩነኔ በታች ከፍርድ በታች ትኖራለህ። ስለዚህም እሱን አምነ ታመልጥ ዘንድ የዘውትር መልእክታችን ነው። ጸጋና ሰላም ይብዛላችሁ። ደል ስለኔ ኢየሱስ መድኔ